በዓለማችን በጣም በሚሊዮን የሚቆጠሩ ከ15 ዓመት አንስቶ እስከ 50 ዓመት እስከ 60 ዓመት እስከ 70 እና እስከ 80 ዓመት ያሉት ትልቅ እስከሚባሉ ሰዎች በአንድ ነገር ይቸገራል። እሱን ነገር ምንድን ነው ካላቸው እራስን መግዛት፣ ስሜትን መቆጣጠር መቻለን ነው። ይሄ ትልቅ የሚባለው፣ ትንሽ የሚባለው፣ ደሃ የሚባለው፣ ሀብታም የሚባለው ሰው በጣም በህይወት ዘመኑ ከሚቸገርበት ነገር ትልቁ ስሜትን መቆጣጠር ስሜትን መቆጣጠር። እንግዲህ ስሜት ምንድን ነው? የምንቆጣጠረው እንዴት ነው? ምን ምን ላይስ ነው የምንቆጣጠረው የሚለው ነገር ራሱን የቻለ ነገሮች አሉ። እነሱን የተወሰነ ለማየት እንሞክራለን። ሴት ልጅም ሆና ከ14 ዓመቷ ጀምሮ ራሷን ካወቀችበት ጊዜ ጀምሮ በጣም የሚከብዳት ነገር ምንድን ነው ካላችሁ ስሜትን መቆጣጠር። እኔ ምን ገጥሞኛ ቃል መሰላችሁ? የ14 ዓመት ሕፃን ገና ወደ 15 ዓመት እየሞላች ያለች ሴት ሰውነቷ ገዘፍ ያለ ነው እና ሳታውቀው እንደ ቀልድ ሴክሹዋል ነገሮች ውስጥ እገባለች እና እንደው እባክህን እኔ ብር የለኝም፣ በጣም ተደብቄ ነው የመጣሁት፣ እና ይህንን ነገር ከዚህ እንዴት መውጣት እችላለሁ? ከጓደኛ ጋር በጣም በተደጋጋሚ ሴክስ እያደረግን ነው። የስንት ዓመት ህፃነች? የ14 ዓመት ልጅ ናት። ሰውነቷ ገዘፍ ያለ ነው። ስትታይ ትልቅ ነው የምትመስለው። በ14 ዓመቷ እንግዲህ ይህን ነገር አስቡት። በ14 ዓመቷ ሴክስ መጀመርን። ወንድ ሆኖ መንገድ ላይ የሆነ ጊዜ ይዞኝ 17 ዓመቴ ነው። በ17 ዓመቴ ግን በጣም አደገኛ አደገኛ አደገኛ የሚባል የዝሙት መንፈስ አለብኝ። ያኔ በቃ በጣም የሴክስ እንትን አለብኝ እና ጥማት አለብኝ በጣም ደግሞ ዛምዛምዛም ዛም ነው የማደርገው። ኢቨን በዚህ እድሜ ገንዘብ ከፍዬ ሴክስ ለማድረግ በጨለማ ወጣለሁ። እና እባክህን ታደገኝ ምንድን ነው የማደረገው ብሎ መንገድ ላይ ሲጠይቀኝ በጣም ነው የደነገጥኩት። እና ይህም ቪዲዮ እንድሰራም እራሱ በጣም ያስገደደኝ ነገር በተለይ ልጆች ላይ ያለው ይሄ ስሜትን መቆጣጠር አለመቻል በተለይ ከሴክሽዋል እንትኖች፣ ልማዶች እንዴት መውጣት እንችላለን የሚለው ነገር ነው። ይሄ እንግዲህ ህፃናት ላይ ብቻ አይደለም ከታች ከ15 ዓመት አንስተው እስከ 5 ዓመት እስከ 60 ዓመት እስከ 70 ዓመት ያሉ ሰዎች በጣም ከሚፈተኑበት ነገር አንዱ ስሜትን መቆጣጠር አለመቻል። ስሜትን መቆጣጠር የሚያቀታቸው ሰዎች ከትንሽ ከሚባል ልማድ አንስተው በጣም ብዙና ትልቅ እስከሚባል ልማድ ድረስ ሰዎች ስሜታቸው መቆጣጠር ይከብዳቸዋል ስሜት ምንድን ነው እንግዲህ አይምሯችን ላይ ያለ ሰውነታችን ላይ ያለ የሆነ ነገር ላይ የሚሰማንን ቀለል አድርገን ባጭሩ ለሆነ ነገር የሚሰማን ኃይልን ስሜት እንለዋለን እኛ ውስጥ ያለ ለሆነ ነገር የሚሰማን ለሀገር የሚሰማን፣ ለገንዘብ የሚሰማን፣ ለእናታችን የሚሰማን፣ ለጓደኛ የሚሰማን፣ ለዓላማችን የሚሰማን፣ ለትምህርታችን የሚሰማን ያ የሚሰማን ትልቁ ኃይል ስሜት ይባላል። ለሆነ ነገር የሚሰማን ነገር ያ ስሜት ይባላል። ለምሳሌ አንተ ውስጥ ያለ ለሴክሹዋል ነገር የሚሰማ ለምሳሌ ዝም ብለህ ቁጭ ብለህ ሴክሹዋል ፊልም ባታይም የሚሰማክ ነገር ሴክሹዋል ነገር ለማየትም ለዛ ነገር የሚገፋፋ ሳታውቀው ራስን መቆጣጠር እስከሚያቀት ድረስ ለዛ ነገር የሚገፋ ምናልባት ጫት ሊሆን ይችላል እንድትቅም የሚገፋ ሲጃራ ሊሆን እንድታጨስ የሚገፋ መጠጥ ሊሆን ይችላል እንድትጠጣ የሚገፋ የሆነ ትልቅ ይል ወደ ምን ወደዛ ነገር። አንደኛው ልማድ ነው በነገራችን ላይ መጠጣትን ከለመድክ ሰዓቱን ጠብቆ ውስጥ ያንን መጠጥ ይፈልጋል። ለምሳሌ ሁል ጊዜ ጠዋት ጠዋት ቁርስ ማትበላ እራሷን ምሳ ያስለመደች ሴት ጠዋት ጠዋት የምን የቁርስ ኢንተረስት የላትም። ልማዶቿ ምንጋ ይመጣሉ። በጣም ፍላጎቷ ወደምን ይመጣል? ወደ ምሳ ይመጣል። ምሳ ላይ በጣም ፍላጎት ይኖራታል። የመብላት ፍላጎት ያስለመደችው ምን ስለሆነ ምሳ ስለሆነ። ሴክሽዋል ነገርም በሳምንት ሁል ጊዜ እሁድ ሴክስ ማድረግ የለመደች ሴት እመኖኝ፣ እሁድ ውስጧ እሺ ብሎ አይቀመጥላት ማታ ማታ ከአራት ሰዓት እስከ ስምንት ሰዓት ኦንላይን ቁጭ ብሎ የሚያድሩ ሴቶች አሉ፣ በጣም የሚገርሙ። የባለ ሀብት ልጆችም ሊሆን ይችላል፣ ያገቡም ሊሆን ይችላል፣ ያላገቡም ሊሆን ይችላል፣ ላጤዎችም ሊሆን ይችላል። እኩለ ሌሊት ተነስታ እንደ ጅብ ወንድ ተከትላ መሄድ የለመደች ሴት አለች። ለሊት ተነስቶ ከሰባት ሰዓት ላይ በመኪና መቶ ወስዷት የሚሄደው እንዳለ፣ ለሊት ተነስቶ ሀገር ሰላም ነው ተብሎ 11 ሰዓትና 10 ሰዓት ተነስቶ ሴት ፍለጋ መሄድ ያለ ሴት ጋር የሚሄደው እንዳለ። ምንድን ነው? ውስጡ ይገፋዋል። የዛ ነገር አንድ፣ የዛ ነገር ልማድ አለበት። ሁለተኛ፣ ስሜቱን የመቆጣጠር አቅም ስለሌለ፣ ስሜቷን የመቆጣጠር አቅም ስለሌላ፣ ስሜቱን የመቆጣጠር አቅም ስለሌለ ከዚህ የተነሳ ሰዎች ለሊት ለሊት ቤታቸው አይተኙ፣ ሱሳቸው ወደሆነ ወደዛ ነገር ይሄዳል። ወደ ምን ሱስ? ወደ ሴክሽዋል ሱስ ሊሆን ይችላል ወደ ዘፈን ሊሆን ይችላል ወደ መጠጥ ሊሆን ይችላል ወደ ጫት ሊሆን ይችላል ወደ ሲጋራ ሊሆን ይችላል ወደ ምንም ሱስ በሉኝ በተደጋጋሚ ከራሳችን ፍላጎት ወጥተን የምናደርገው ነገር ሱስ ይባላል በአለማችን ውስጥ ተጋብተው በሶስት ደቂቃ ውስጥ የተፋቱ የኩዌት ጥንዶች እንዳለ ያውቃሉ ለምን? እንዴት? መቼ? ይገርማል። የብዙዎቻቸው አስተያየት ነው። ጥንዶች ከመጋባታቸው በፊት መተዋወቃቸው ትልቅ ዋጋ አለው የምንለው ለዚህ ነው። እኛ መልህቆች ትልቁ ተቋም ትዳርን ጤናማ ለማድረግ ደስተኛ ቤተሰብን በስነ ምግባር ታንጸው የሚያድጉ ልጆችን ለማፍራት ለባለ ትዳሮች የማማከር አገልግሎት እንሰጣለን። ለበለጠ መረጃ በ097745 ላይ ደውሉልን። መልህቅ እንግዲህ ስሜት አለ፣ ጥሩ ስሜት አለ፣ መጥፎ ስሜት አለ መጥፎ ስሜት ነው በጣም መቀየር ያለበትና በአደገኛ ሁኔታ በቶሎ ልንቀርፈው የሚገባ መጥፎ ስሜት። ለምሳሌ ባለቤትን የመናቅ ስሜት የመናቅ ስሜትም የመናቅ ስሜት ያለ ማክበር ስሜት፣ ያለ መውደድ ስሜት፣ ያለ ማፍቀር ስሜት፣ ያለ መንከባከብ ስሜት፣ እሱም በጥሩ አይን ያለ ማየት ስሜት ይሰማናል። ሲሰማን ያ የሚሰማን ስሜት በድርጊት እንገልጸዋለን። ለምሳሌ አንድ ትቢተኛ አምባገነን ሴት ወይ ትቢተኛ አምባገነን ወንድ፣ ያ ሲሰማው የነበረውን ነገር በጋዶ ዓለም ይዞት ይመጣል። በጋዶ ዓለም ይዞት ይመጣል። በቅንድቡ ያሳያል፣ ንቀቱን በተግባሩ ያሳያል፣ በአካሄዱ ያሳያል፣ በአመጋገቡ ያሳያል፣ በአረማመዱ ያሳያል። እያንዳንዱን ነገር ሰውየው በንቀት ያንን በውስጡ የነበረውን የንቀት ስሜትን በተግባር ያሳየዋል። የምታውቅ ሴት ከሆነች ንቀቱን ታይበታል። የሚያውቅ ሰው ከሆነ ንቀቷን ያይባታል። ያ ውስጣችን ሲሰማን የነበረውን የንቀት ስሜትን በኃይል እንገልጸዋለን። መጀመሪያ በሀሳብ አለም ነበረ፣ ከዛ በኋላ በስሜት መጣ፣ ከዛ በኋላ ደግሞ በጋዶ አለም። ስለዚህ ምንድነው እሱ ከ14 ዓመት ሕፃን አንስቶ ከ15 ዓመት ሕፃን አንስቶ፣ እኔ ልጆች ያላችሁ ፕሌስ እንደው በተቻላችሁ መጠን ልጆቻችሁን ቴክ ኬር ለማድረግ ሞክሩ። ምንድን ዛሬ ስልክ አለ። ቤታቸው ሰዎች ገብተው ቁጭ ይላሉ፣ ትልቅ የሚባሉ ሰዎች ሳይቀር መቼም። የሴክሹዋል ፊልም በዛ ነገር ላይ አዲክት፣ በጣም እንትኖች ናቸው። በቃ ዲቴል ገብተውበታል፣ ከዛ ነገር መውጣት እስከማይችሉ ድረስ እዛ ነገር ውስጥ ተዘፍቀዋል። ያ ስሜቱ ወስዶ በገሃዱ ዓለም እያደረጉት የዛ ነገር የውልንገራቸው መጀመሪያ ሀሳብ ነበረ፣ ከዛ ስሜቱ አለ፣ ከዛ በኋላ ድርጊቱ አለ፣ ከዛ በኋላ የድርጊቱ ደግሞ ልማድ አለ። ድርጊቱን ካደረግን በኋላ ያን ድርጊት ደግሞ ልማድ ሆኖብናል። ልማድ ከሆነብን በኋላ ደግሞ ቀስ ብለን የገባነው ነገር ስለሆነ ቀስ ብለን ለመውጣት አንችልም። የገባንበት በጣም ቀስ ብለን ነው፣ ስንወጣ ግን ቀስ ብለን መውጣት አንችልም። ምን ይባላል መሰለ? የጠቃሚ ነገር ጎጂነት ይባላል። አሁን ስልክ በጣም ጠቃሚ ነገር ነው። ጥቅም ውስጥ ግን ጉዳት አለ። በምን ካልተጠቀሙ በጥበብ ካልተጠቀሙ ስሜት አለ። ስሜት ጠቃሚ ነው። ስሜት የሌለው ሰው ምንም፣ ሰዎች ለምንም ነገር ስሜት ሲያጡ ነው ራሳቸውን የሚያጠፉት። ስሜቱ አለ፣ ስሜቱ በጠቃሚ ነው። የጠቃሚ ነገር ግን ጎጂነት አለ። ስሜቱ ጥቅም አለ፣ ስሜቱ ካልተገራ ግን ጎጂነት አለ። ለምሳሌ ስሜትን መቆጣጠር ከገንዘብ አንፃር እንመልከተው። ስሜት በሁለት ይከፈላል ብያቸዋሉ። በጣም ጥሩ ስሜት አለ፣ ከዛ መጥፎ ስሜት አለ። ፖዚቲቭ የሆነ ስሜት አለ፣ ኔጌቲቭ የሆነ ስሜት አለ። ፖዚቲቭን ብናሳድገው ኔጌቲቭን በራሱ ጊዜ እያጠፋ ነው እያጠፋ ነው መሄድ እንችላለን። ይሄን ለሁለት ከከፈልነው በኋላ የደስታ ስሜት አለ፣ የሐዘን ስሜት አለ፣ የለቅሶ ስሜት አለ፣ የስራ ስሜት አለ፣ የዓላማ ስሜት አለ፣ የሚል ለሚስት የሚሰማን ስሜት አለ፣ ለትምህርታችን የሚሰማን ለወደፊት ህይወታችን የሚሰማን ስሜት በጣም ብዙ አይነት ነው። እንደዚህ አይነት ብዙ አይነት ስሜቶች እንዳሉ ሁሉ ደግሞ ይሄንን ወደዚህ ወደ አንድ ጎን ዞር እና መለስ አድርገን፣ ለምሳሌ ከገንዘብ ማጥፋት ሱስ መውጣት ያልቻለችን ሴት እንመለከት። ገንዘብ ታገኛለች፣ ገንዘብ በጣም ታጠፋለች። በቃ ከነገ ጀምሮ ገንዘብ አላጠፋም ብላ በአይምሯ ታስባለች። በስሜቷ አለ በድርጊቷ አለ። ነገር ግን በሀሳብ ዓለም ያልቀየረችውን ነገር በስሜቷ አትቀይረውም። በስሜቷ ያልቀየረችውን ደግሞ በገሃዱ ዓለም ገንዘብ ቆጥባለሁ ብላ አትቆጥብም። መቶ ብር ላይ በቃት ይችላል። አምስት ሺህ ብር ላይ በቃት ይችላል። ሰላሳ ሺህ ብር፣ አርባ ሺህ ብርን በወር ላይ በቃት ይችላል። በዛው መጠን ደግሞ በአምስት ሺህ እና በሶስት ሺህ ብር ተጠንቅቀው የሚኖሩ ሰዎች እኔ ከጉርድሾላ መርካቶ በእግሬ ረጅም ጊዜ ተመላልሽ ያቃል። ከጉርድሾላ መርካቶ አሁንም የእግር መንገድ በጣም በወድም እንኳን አስታውሳለሁ። ያንን ጊዜ ምን ለማድረግ ነው ብላችሁ ካላችሁ፣ አንዳንዴ ገንዘብ ኪሴ አለ 1200 ብር ገንዘብ፣ ዛሬ 7ም 8 ትልቅ ብር ነው። ያ ብር ኪስ ኖሮ ግን ያችን ነገር ላለማጥፋት ረጅም መንገድ በቃ እቺ ለዚህ ትሆነኛለች፣ እንደዚህ ፕሮግራም አድርገው ገንዘብ ማውጣት። የገንዘብ ማጥፋቴ ላይ የሆነ ነገር ማስተካከል ፈልጋለሁ ብሎ ማስተካከል ያቃታቸዋል። በቀን መቶ ብርም ትሁን እስከ አንድ ሺህ ብርም ትሁን ገንዘብ የሚያቃጥሉ ሰዎች አሉ። ገንዘብ ደግሞ ምን ይባላል? ገንዘብ በሃያ ዓመት ልብህ በአርባ ዓመት ይባላል። ካልያዝከው አያዝም ከያዝከው ይያዛል። ከዛ ልማድ ግን ካልወጣ ገንዘብ ከማውጣት ሱስ ውስጥ ገንዘብ ከማጥፋት ሱስ ካልወጣ ግን ይዛለው ብትል በሐሳብ ዓለም በስሜት ዓለም በድርጊት ዓለም ካልቀየርከው በድርጊቱ ደግሞ ቀይረህ ያንን ልማድ የሆነውን ነገር ከዛ ልማድ ለመውጣት ካልሰራ በስተቀር በታሪክ ገንዘብ ከማጥፋት ሱስ ሴቷም ልትወጣት አትችልም። ወንድም ልጦ በተለይኛ አጠቃቀም ችግር አለብን። ሁለተኛው እንግዲህ የሴክስ ስሜትን ነው። ይሄ ከአስራ አምስት ዓመት ሕፃን አንስቶ እስከ ሰባ ዓመቱ ሽማግሌ እስከ ሰባ ዓመቷ ትልቅ አዛውንት ሴት ድረስ ስሜት አላቸው። የምን ሴክሹአል ስሜት፣ ይሄ ተፈጥሯዊ ነው። በነገራችን እኔ ምን አውቃለሁ፣ ሴት ሆና ስሜት እንዳይሰማኝ ብላ መድኃኒት የወሰደች ሴት አውቃለሁ። ራሷ ላይ አደገኛ እርምጃ የወሰደች ሴት አውቃለሁ። አደገኛ እርምጃ ወንድ ሆኖ ምንም ስሜት እንዳይሰማኝ ሴት ልጅ እንዳልፈልግ ብሎ ሴክሽዋል ፍላጎት እንዳይኖረው ብሎ መድኃኒት የወሰደ ሰው አውቃለሁ። ምንም እንዳይሰማው አሁን በዚህ ቢባል በዛ ቢባል በዚህ ቢባል በዛ ቢባል ምንም ሊመጣ አልቻለም። እና በጣም ሲበዛ ተጠንቀቁ። ይሄ ስሜቴን መቆጣጠር አልቻልኩም ብላችሁ መድኃኒት የምትወስዱ ሰዎች በጣም ሲበዛ ሲበዛ ሲበዛ ድጋሜ ቁጭ ብላችሁ ከዶክተሮቻችሁ ጋር ከሙያተኛ እናንተ ስለፈለጋችሁ ሳይሆን፣ የግል ዶክተር ይዛችሁ ከዛ ዶክተር ጋር በደንብ ዲቴል አብሩበት። ከ15 ዓመት አንስቶ ከዛ በላይ ያሉ ልጆች የሆነ ነገር ላይ ስሜት ይሰማችኋል ወይ? በተለይ 18 አሁን ላይ ከ15 16 ዓመት ጀምሮ ያሉ ሴቶች ጓደኛ መያዝ ይፈልጋል። በጣም ብዙዎቹ ልጆች ናቸው። ስለ ጓደኝነት ያውቃሉ፣ ስለ ሪሌሽን ያውቃሉ። ስለተሰማቸው ብቻ የሆነ ሰው ስለገፋፋቸው ይዘው ስላዩ ሶሻል ሚዲያ ላይ ፊልም ላይ በነገራችን ላይ ፊልም የሚያዩ ሰዎች የፍቅር ከሆነ ወደ ፍቅር የመግባት እድላቸው በጣም አደገኛ በጣም የሚገርም ነው። የፍቅር ዘፈን የሚሰሙ ሰዎች የማፍቀር እድላቸው ጥናቶች ነው የሚያረጋግጡት የፍቅር ዘፈን የፍቅር ፊልም የሚያዩ ሰዎች የማፍቀር እድላቸው ከፍ ያለ እንደሆነ ወደዛ ነገር የመሳባ እድላቸው ከፍ ያለ እንደሆነ ይነገራል። ሴክሽዋል ፊልም የሚያዩ ሰዎች በፐርሰንት በጣም እየጨመረ በሚሊዮን ነው እየጨመረ ሄደ። ሴክሽዋል ፊልም የሚያዩ ሰዎች ሌላው ቢቀር እንኳን ራሳቸው በራሳቸው ወደ ማርካት ይሄዳሉ። ወንድም ሆኖ እንደዛ፣ ሴትም ሆና እንደዛ። ያ ደግሞ በጣም አደገኛ መጥፎ ልማድ ለወደፊት ድክመት ወሲ ሊያስከትል ከሚችል አደገኛ ነገሮች አንዱ ነው። ዞሮ ዞሮ ምንድነው ከ15 ዓመት አንስተው እስከ ሰባ ዓመት ያለ ሴት የሆነ ነገር ይሰማታል። ያ የሚሰማትን ነገር እንዴት ነው ባላንስ አድርጋ መኖ ምችለው? ስሜቱ ጤናማ ኮ ነው። በዛ እድሜ ለእሷ መሰማቱ ለእሱ መሰማቱ ጤናማ ነው። ለምን ምንም ስሜት የሌላቸው ሰዎች ስላሉ። በቃ ምንም የማይሰማቸው ሰዎች አሉ። ምንም ወደዚህም ብትል ወደዚህም ብትል ከአንድ ሺህ አንድ ሰው ሊሆን ይችላል። ምንም የማይሰማቸው ሰዎች አሉ። ስሜቱ አለ። ስሜቴን ግን እንዴት ልቆጣጠር? የ20 ዓመት ሴት የተቸገረችበት ይሄ ነው። የሰላሳ ዓመት ወንድ የተቸገረበት ይሄ ነው። በጣም ብዙ ሚሊዮን ወንድ ዋጋ የከፈለበት በዚህ አንዳንዶቹ ለስሜት ሲሉ ሴት ሲቀያየሩ ሴት ጋር ለስሜቱ ሲባል ወዷት አይደለም ፈልጓት አይደለም። ሴቷም ወደው አይደለም ፈልጋዋ ለስሜቷ ስትል ስሜቷ መቆጣጠር ስለሚያቀታት ብቻ አጠገቧ የሆነ ሰው ታስቀምጣለች። ለሴክስ ብቻ ስትል ትደውለታለች፣ ታገኘዋለች፣ ሴክስ ታደርጋለች። ከዛ በኋላ ትፈልገው። ለሆነ ነገር ሲል ይፈልጋታል፣ ያገኛታል፣ ሴክስ ያደርጋል፣ ከዛ በኋላ አይፈልጋት። ወንድ ስትሆኑ ደግሞ በተለይ ይሄ ሴክሹዋል ነገር እንደሌላው አይደለም። ልክ የሴክስ ፍላጎታችሁ ሲነሳሳ አይምሯችሁን መቆጣጠር እስከሚያቀታችሁ ድረስ በጣም ከባድ ነው። ስሜት አይምሮን የመቆጣጠር አቅማል። ለዛ ነው ቀላል የማይሆን በጣም ብዙ ሚሊዮን ሰው ዋጋ የከፈለበት። ለዛ ነው ስሜት አይምሮን የመቆጣጠር አቅማል። ለምሳሌ ስትናደዱ እራሳችሁ መቆጣጠር እስከሚያቀታችሁ ድረስ እጃችሁ ጋር ፊታችሁ ጋር ፊታችሁ ይሄ ቀላህ የማለት ነገር በጣም ነርቨስ የመሆን ነገር እንደውም አንዳንዴ ይንቀጠቀጣሉ። እግራቸው ይንቀጠቀጥ፣ ሴቷም እግሯ ይንቀጠቀጥ። የደነገጠ ሰው አይታችኋል እግሩ ሲንቀጠቀጥ፣ በቃ ነርቨስ ሲሆን ፊቱ ሲቀያየር አይታችኋል። ስሜት አይምሮን የመቆጣጠር አቅም አለው። በትክክል ካልተመራ፣ በትክክል ከተመራ ግን ስሜቱ አለ። በትክክል ማኔጅ ከተደረገ ግን የሚጠቅምበት ቦታ ላይ ይጠቅማል፣ የማይጠቅምበት ቦታ ላይ አይጠቅምም የሚጠቅምበት ቦታ ላይ ግን ከተጠቀምነው፣ በጣም ሲበዛ የሚገርም ነገር ቢኖር ስሜት ነው። ለምንም ነገር የሚሰማን ስሜት ጥሩ ነው፣ ብቻ ኔጌቲቭ ብቻ ይሁን፣ ለምሳሌ ለሰው ክፉ ማሰብ፣ ይሄ መጥፎ የሚባል ስሜት ነው። የሆነ ጊዜ ሰው ላይ ክፉ ነገር እንድና ካሰብን ስሜቱ አለ። ስሜቱ ካለ ነገ ድርጊቱ ይመጣል። ፖዚቲቭ ግን ከሆነ ለሰው በጎ ካሰብን፣ ዋው እሱ ጎበዝኖ መኪና ገዛ፣ እሱ ጎበዝኖ ድርጅት ከፈተ፣ እሱ ጎበዝኖ ተሳካለት፣ እሱ ጎበዝኖ ስራ የያዘ፣ እሱ ጎበዝኖ አገባ፣ እሱ ጎበዝኖ ወለደ፣ ወለደች፣ ያድግላት፣ አገባቸው ወለ ይሄ በጣም ደስ የሚል ለሰው ላይ የሆነ ጥሩ ነገር ከተሰማችሁ፣ ለሰው የተሰማችሁ ያ ጥሩ ስሜት ወደ እናንተ መምጣት እድሉ በጣም ከፍ ያለ። በዓለማችን ውስጥ ተጋብተው በሶስት ደቂቃ ውስጥ የተፋቱ የክሬት ጥንዶች እንዳለ ያውቃሉ። ለምን እንዴት መቼ ይገርማል የብዙዎቻቸው አስተያየት ነው ጥንዶች ከመጋባታቸው በፊት መታወቃቸው ትልቅ ዋጋ አለው የምንለው ለዚህ ነው እኛም መልህቆች ትልቁ ተቋም ትዳርን ጤናማ ለማድረግ ደስተኛ ቤተሰብን በስነ ምግባር ታንጸው የሚያድጉ ልጆችን ለማፍራት ለባለ ትዳሮች የማማከር አገልግሎት እንሰጣለን ለበለጠ መረጃ በ097745 ላይ ደውሉልን መልህቅ በተለይ ያላገባቸው ወጣቶች እኔ በጣም የሚያሳዝነኝ ኦርቶዶክስ ሆኖ በተክሊል ማግባት የሚፈልጉ ፕሮቴስታንት ሆኖ ከጋብቻ በፊት መነካካት የማይፈልጉ ክብራቸውን ጠብቀው በእስልምና ያለው ክብራቸውን ጠብቀው አግብተው መኖር የሚፈልጉ ክብሯን ባለቤቷ ብቻ እንዲያገኘው የምትፈልግ ሴት አለች፣ ግን ያልተሳካላት። በጣም የሚገርመው ደግሞ ይቻላል ወይ? አዎ። ነገራችን ስሜት። አንድ አባባል አለ፣ ሰው በስሜቱ ላይ የተሾመ ንጉስ ነው ይባላል። ስሜት ካለ ስሜትህ ላይ የተሾምከው ንጉስ አንተ ነው። እንድትቆጣጠረው ነው። ለምሳሌ እጄን ከፈለግ ነው እንደዚህ የምዘረጋው፣ ከፈለኩ ነው እንደዚህ የምመለሰው። ይሄ ትንሽ የመቆጣጠር የሚችለው ውጫዊ ነገር፣ ውስጣዊ ደግሞ ስሜት ምን አይነት ለሴክሹዋል ነገር ለሴት ለወንድ ያለን ስሜት፣ እሱን እንዴት ነው የምንቆጣጠረው? እንደግ ያላችሁ ስሜቱ መሰማቱ ጤናማ ነው። የምንቆጣጠረው መጀመሪያ ስሜቱ ከየት እንደመጣ እንዴት እንደመጣ በደንብ በመረጋጋት ማየት ነው። በጣም ተረጋግተ ለምሳሌ ገንዘብ የማጥፋት የሚሆን የሴክስ የሚሆን የጫዝ የሚሆን የሲጃራ የሚሆን የሆነ ነገር ሱስ ካለ የመጀመሪያ እስኪ ራሳችሁን አረጋጉ። ለምሳሌ በቃ ዛሬ መብላት ፈልጋለሁ ካላችሁ ትንሽ ራሳችሁን አረጋጉ። ትንሽ በቃ ይሄ እመኑኝ አልኳችሁ በጣም ከደጋገማችሁት፣ በጣም የሚገርም በጣም ደስ የሚል በጣም የሚደንቅ ልማድ ነው። ብቻ ግን ራሳችሁን ትንሽ ደቂቃ አረጋጉትና ኦኬ፣ ዛሬ እንደዚህ ማድረግ ፈልጋለሁ። እስኪ ለምንድን ነው ግን ማድረግ የፈለግኩት? አደርጋለሁ፣ ግን የማደርገውን ለምንድን ነው ማድረግ የፈለግኩት? ትልቅ ጥበብ ነው የምታደርገው ነገር ለምን እንደምታደርገው ጠንቀቀ ማወቅ፣ የሚገርም ብልሃት። እንደዛ ካሰባችሁ ትንሽ ትረጋጋላችሁ። ኢቭን እንኳን አንድ ሴት የማታውቀው ወንድ በድንገት ራሷን የሆነ የተቆለፈ ቤት ውስጥ ከዛ ወንድ ጋር ራሷን ብታገኝ ያ ወንድ ሊደፍራት ወደ ሷ ቢመጣ የመጀመሪያም የመጨረሻውም ስራ ምንድን ነው የምታደርገው በር ከቆለፈባት የማታውቀው ቤት ውስጥ ከሆነ ጎረምሳ ጋር ራሷን ካገኘች ምንድነው ከዚህ ወንድ ለመውጣት የምታደርገው ነገር? የመጀመሪያ የዛን ሰው ስሜት ማረጋጋት። እንዴት ነው የምታረጋገው? ለምሳሌ የፈለገችውን ወሬ ታወራ። እሺ፣ እሺ፣ ፕሊስ፣ እናደርጋለን፣ ግን አንድ ነገር አዳምጠኝ። ምን መሰለ፣ እኔ ማድረጉን አደርጋለሁ፣ ግን እንደዚህ ከሆነ እንደዚህ ከሆነ እንደዚህ ከሆነ እንደዚህ። እሷ ኖርማል ወሬ እያወራቸው የሰውየው ስሜት እየበረደ እየበረደ እየበረዱ በነገራችን ላይ ይህን ትዳራችሁ ላይ ፍቅር ህይወታችሁ ላይ ትፈትኑት። የሆነን ሰው ዝም ብላችሁ በጣም አግሬሲቭ ሆኖ እንዳ ልክ ነው፣ ግን አንድ ነገር ልንገር እዚህ ጋር በቀደም እንዲሆኑ እንዲሆኑ እንዲሆኑ ሳታውቁት ሰውየው በረዶ በረዶ በረዶ እየሆነ ሄዳል። ሳታውቃት ያቺ ሴት እንዴቷ እየበረደ ምናልባት የምታወራው ነገር እኮ የማይገባ ነገር ሊሆን ይችላል። ለምሳሌ ሰዓት አርፍዶባት በጣም አግሬሲቭ ሆና እየጠበቀች ከሆነ ልክ ነሽ ቤቢዬ፣ ግን በጣም የገረመኝና የደነቀኝን አንድ ነገር ልንገር ምንድነው እሱ አንቺ ጋር ለመምጣት በጣም ነው የተጨነኩት፣ እና መጨነቂያ አይደለም። የገረመኝ በዚህ በሜክሲኮ በኩል ልክ ስመጣ በለጋሃር በሳሪስ በቃሌት አንተ የምታወራው ነገር የማይገባ ሊሆን ይችላል። ያንን ስሜቷን ምን እያደረክ ትመጣል? እያበረድከው፣ እያበረድከው፣ እያበረድከው ትመጣል። ብዙ ሚስቶችም ይሄም ቢጠቀሙ እመኑኝ ባሎቻቸውን አይፈቱም፣ እመኑኝ ሚስቶቻቸውን አይፈቱም። ሴክሽዋል ነገሮች ላይ ሰው ዛሬ በሚሊዮን የሚቆጠር ሰው የኤች አይ ቪ ፖዚቲቭ መሆን ይሄ ስሜትን አለመቆጣጠር ስሜትን ለመቆጣጠር በጣም የሚያመጣው ብዙ መዘዛለ። እኔ ከአስራ ሰባት ዓመቷ አንስታ እስከ ሰላሳ ሁለት ዓመቷ እንግዲህ አስራ ምናምን ዓመት በሴክስ የኖረች ልጅ አውቃለሁ። ከታች ጀምራ እስከ ላይ ድረስ ከአምስት ጊዜ በላይ ልጅ ያስወርዳለች። በጣም በተደጋጋሚ ልጅ ያስወርዳለች። ምን ስሜቷን መቆጣጠር ባለመቻል ስሜት እንዴት ነው የሚቆጣጠረው ብላ ስጠይቅ ብዙ ሰው የሚረዳ ነገር አንዳንዴ ከቁጥጥር ውጪ የሚሆናል። እንዲ ይሄ ምክር ስትሰጠውና ስትቀበለው እኮላል ስትሰጠው በጣም ቀላል ነው፣ ስትቀበለው ግን በጣም ከባድ። ስለዚህ ነጥቤ ምንድን ነው የመጀመሪያ ራስን ማረጋጋት። የማረገውን ነገር ግን ለምንድን ነው የማደርገው። በጣም ይፈትናል፣ ነርቨስ ያደርጋል፣ በጣም መጥፎ ስሜት ይሰማል። ያንን ነው አንተ መቆጣጠር ያለብህ መቆጣጠር ያለብሽ ያን። አለበለዛ የወንድና የጎረምሳ መጫወቻ ሆነች ነው የምትቀሪው። አምስት ስድስት ጊዜ ልጅ እያ እድሜ ልክሽን መድኃኒት እየዋስሽ ነው ምትኖሩ እድሜ ልክን ከበሽታበሽታ እንዲሆኑ ሆኑ እያልክ እየሰቀንት ነው። የመጀመሪያ እራስን ትንሽ አረጋገው። ራስን ካረጋገው በኋላ ኔክስት ስቴፕ መውሰድ አለብን። እንግዲህ ራስን አረጋገው ይሄን ነገር ለምንድን ነው የማደርገው ብለህ ቀጣይ ላይ የሆነ ነገር ላይ ገብተህ ራስን በዛ ነገር ቢዚ ካረከው ያንን ደግሞ ከደጋገም ያንን ልማድ ከደጋገምከው እመነኝ መቶ ፐርሰንት እርግጠኝ እየደጋገመ ሲሄድ ስፖርት ሲሰራበት። አሁን ብዙ ጊዜ ስትረስ ላይ ስሜትን መቆጣጠር ላይ ራስን አንዳንድ ነገሮች መግዛት ላይ ስፖርት በጣም ይመከራል። ይሄ ብረት መግፋት ብቻ ሳይሆን ኤሮቢክስ የሚሆን ሌሎች የሚሆኑ ብቻ ስፖርተኞች በጣም ዲቴል ያውቁታል። እኔ የማላይፍም ስፖርት ስላየሁት በጣም የሚገርም የሚገርም በጣም ስራ የበዛባችሁ የምትጨናነቁ ሰዎች፣ ስሜትን መቆጣጠር ላይም በጣም የከበዳችሁ ሰዎች ሰውነታችሁ ውሃ እስኪሆን ድረስ ስፖርት ሰው ከዛ በተረፈ በቀዝቃዛ ውሃ ሻወር ከዛ በተረፈ ትንሽ የተወሰነ ጊዜ ሜዲቴት ለማድረግ ነው፣ ለመረጋጋት ሞክሩ። ስሜቱ ሲመጣ የሆነ ነገር ለመሰማት ልክ ሲል ለመረጋጋት ሞክሩ። ከዛ በተረፈ ደግሞ ከዛ ነገር ራቁ። ለምሳሌ በተደጋጋሚ ብቻሽን ከሆነ ፖርኖግራፊ፣ የሴክስ ፊልም መታየት ከሆነ ከዛ ነገር ራቂ። ከስልክ ለመራቅ ሞክሩ። እኔ ቲሞቼ ያለው አንድ ስልክ ገዝቻለሁ። ትንሽ ስልክ አለ ማታማታ ብዙ ጊዜ ለመደወል እሷ ስልክ ነው የሚይዘው። ለምን ከስልክ ለመራቅ ምንም የማየው ኔጋቲቭ ነገር የለም። ነገር ግን በተቻለ መጠን ፖዚቲቭም ቢሆን ስልክ ላይ ረጅም ጊዜ ላለማሳለፍ አንድ በጣም የምታምር ቆንጆ ስልክ በጣም ያግዛል። ከዛ ነገር የማትርቁ ከሆነ ግን መጠጥ መተው ትፈልገ መጠጥ አጠገብ የምትውልና የምታድር ከሆነ ከሴት መራቅ እየፈለግ ሴት ጋር የምትውል የምታድር ከሆነ እመነኝ፣ ያን ኢንቫይሮንመንት ካልቀየርኮ ከዛ ሱስ በታሪክ መውጣት አትችል። ያንን ኢንቫይሮንመንቱን ከቀየርከው ግን ከዛ ልማድ ከራክ እመነኝ ከሶስቱም ከዛ ውጭ እንግዲህ ጸሎት ብዙ ነገር ያገዛል። ተረጋግታ የምትጸልይ ሴት፣ ተረጋግቶ የሚጸልይ ሰው ከእንደዚህ አይነት ልማድ ይወጣል። በተለይ ግን በዘላቂነት ያንን ነገር ለመፍታት ደግሞ እርምጃ መውሰድ አለባቸው። በጣም ስሜት ኦቨር ከሆነብህ በእነዚህ ነገሮች መንገድ ሞክረ ዋይናት ማግባት ይቻላል። አምና የመጨረሻ አጠር ላድርገውና፣ አንድ ሴት 2016 ላይ ቢሮ የመጣች 21 ዓመቷ ነው እና ምንድን ያለችው እኔ ሚስት ለመሆን ለመውለድ ዝግጁ አይደለም። ስሜቴን ግን መቆጣጠር አልቻልኩም። አሁን ድንግልኝ ከአቅሜ በላይ ሆኗል። ምን ላደርግ? አለች። ሰብዋይናት ጀስ የሆነ ነገር ሞክሪያ አጠገቢ እንደዚህ ነፍስ አለው ብዬ የምለው ሰው የለም ማለት ለእናት አባትሽ ንገሪ። ምን ብዬ ልንገር? በቃ ማግባት ፈልጋለሁ እንዲያነት ሰው ከተገኘ እንደ በታሪክ እኔ የመሰለች ቆንጆ ብዙ ነገር አለች። መጨረሻ ግድ ልሽን በእኔ የሆነብሽ ቀለል አድርገሽ ንገሪ ያልኳት በጣም በሚገርማቸው ሁኔታ ከእናት አባቷ ያገኘችው ባል እሷ ራሱ ረጅም ዓመት ቁጭ ብላ ብትፈልግ የማታገኘው ሰው ለዛ ነው እናት አባት ያውቃሉ። ለዘመድ ለወገድ ለጓደኛ መንገር እስኪ ሚስት ፈልግ እስኪ ባልፈልግ ብሎ መናገር ብዙ በራሱ ችግር። እኛ በቃ ዝቅ ያለ ነው የሚመስለን እንጂ አይደለም። እንደዛ ቤተሰብ አያስብ። ፈልግ ካለ ይፈልጋል። አንተም ማታቆነ ያሰው ሰው ያውቃል። ለምኗ ነው ያን ያደረገችው? በቃ ስሜቷ ከአቅሟ በላይ ስለሆነ፣ በጣም ሴክሱዋል ፍላጎት አላት። ቤተሰቦቿ ማወራድ አትፈልግም። ለእናት አባቷ አንድ ናት ከጋብቻ ፊት ሴክስ ማድረግ አትፈልግም። ፈልጋ ራሱ የምትፈልገው የሚያገባት እርግጠኛ ሆና ከሱ ጋር የምታደረግን ሰው አላገኘች። መጨረሻ ላይ ግን ማግባት የሚፈልግ ስነስርዓት ያለው ጨዋ፣ መልካም ሰው መንገዶቹን ሁሉ ሄደው ወደ ጋብቻ እሷ ጋር መምጣት የቻለ ምርመራ ምንም ምንም ጨርሶ በስነስርዓት ሽማግሌ ልኮ አክብሮ ደግሶ ወደ ቤቱ ያስገባት ሰው አግብታ ከዛ ሰው ጋር ጥሩ ነገር ላይ እና ምንድን ነው አንዳንድ ጊዜ የሆነን ነገር እንሞክርና ያንን ነገር ለመቆጣጠር ተረጋግተን ስፖርት ሰርተን ከዛ ልማድ ልቀን ከእንደዚህ አይነት ለዛ ነገር ከሚጋብዙ ነገር ራሳችንን አስወግደን ከአቅማችን በላይ ሲሆን በቀጣይነት ደግሞ ይህን በዚህ አንድ ዓመት ሁለት ዓመት እግዚአብሔር ቢፈቅድ ማግባት አለብኝ ብላ ፕላን ማድረጋል እንጂ በቃ ማግባት አትፈልግም። ከሴክስ ግን ራሷን መጠበቅ አትፈልግም። ማግባት አይፈልግም። ከሴክስ ግን ራሱን መጠበቅ አይፈልግም። ሁለቱን ነገር ደግሞ ወዶ መሆን አይችልም። ምክንያቱም ያንን ነገር ስታደረግ ህይወቷን የምታበላሽ ሴት አለ። ያንን ነገር ስታረጊ አንድ ዓመት ሁለት ዓመት መድኃኒት ይወሰዳል። እድሜ ልክ አስር ዓመት መድኃኒት እየወሰድሽ ይኖረሽ በኋላ ላይ ልክ እንደዛች ሴት ባለቤቷ አገባትና ከዚህ በኋላ መውለድ አትችልም ተባለ። ለምን ሲባል ወደ አምስት ጊዜ ልጅ አስወረዳለች እና በጣም እና ይሄ ዝም ብሎ በተደጋጋሚ መድኃኒት እየዋጡ እንዲህ እንዲህ እያደረጉ መኖር በኋላ ላይ ህይወታችን ላይ የሚያመጣው አደጋ። ስለዚህ በተቻላችሁ መጠን ሴቶች ፕሊስ በጣም ተጠንቀቁ፣ ወንዶችም ተጠንቀቁ። ከ15 ዓመት አንስታችሁ እስከ ሰባ ዓመት ያላችሁ ንግግር ላይ፣ ስራ ላይ፣ ትምህርት ላይ፣ ሀሳብ ላይ፣ የሆነ ነገር ላይ ስሜቶቻቸውን ኮንትሮል ለማድረግ የሚገራርሙትን እነዛን መንገዶች ተከተሏቸው። እመኑ፣ ለውጥ ታገኙበታላችሁ። ኢቨን የመቆጣትና የመናደር ልማድ ያላቸው ሰዎች በጣም የምትቆጡ የምትናገሩ ሰዎች ትንሽ ደቂቃ፣ እስኪ ለምንድን ነው የምንቆጣው? ለምንድን ነው የምናገረው? ተቆጥቼ ተናግሬስ ምን ለውጥ መጣ? ብላችሁ ስሜታችሁን ለመቆጣጠር ማኩ እመኑኝ፣ በጣም የሚያስደነግጥ ለውጥ ራሳችሁ ላይ ማየት ትጀምራላችሁ። ይህ ነገር ትኩረት አድርጉበት ለማለት እወዳለሁ። አመሰግናለሁ። በጣም ስለ ትዳር መማከር አልያም ደግሞ ቤቴን ሰላም ማድረግ እፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ማክሰኞ ማክሰኞ ነፃ ስልጠና ስለ ፍቅር ይወት፣ ስለ ትዳር ይወት፣ ቅድመ ጋብቻ ማወቅ የምትፈልጉት ነገር ካለ በጋብቻ ውስጥም አንዳንድ ነገሮችን መረዳትና ማስተካከል የምትፈልጉ ከሆነ ባልና ሚስቱም ከሆናችሁ ያገባችሁም ያላገባችሁም ይህን ቪዲዮ ለዘመድ ለጓደኛ፣ ለቤተሰብ ሼር አድርጉላቸውና አድራሻችንን ንገሯቸው። ዘውትር ማክሰኞ ከ12 ሰዓት እስከ ምሽቱ ሁለት ሰዓት ነው። መግቢያ ዋጋ በነፃ ነው። በዛውም ደግሞ የትዳራኪ መጽሐፍን ተሸልማችሁ ትሄዳላችሁ። ለበለጠ መረጃ 97745 ላይ ደውሉ። ክፍለ ሀገር፣ ውጭ ሀገር፣ አዲስ አበባ ያላችሁ ቤቴ ሰላም ኑሮ ሰላም አደለም ራሴ ማየት ራሴ ማከም ፈልጋሉ ብትሉ ካላችሁ መልሕቅን ምርጫቸው አድርጎ አመሰግናለሁ።